እንኳን ደስ አላችሁ! ዩቲዩብ አዲሱን ፊውቸር ለቀቀላችሁ። ይህ ፊውቸር ደግሞ በአጭር ጊዜው ሰብስክራይበር እና በቀላሉ ቪው የምታገኙበትን ምርጡ መንገድ ነው። ይህም ደግሞ በአስር ቀን በፊት የተለቀቀ ሲሆን እንዴት መጠቀም እንደምችሉና እንዴት አድርጋችሁ በጣም በቀላሉ በአጭር ጊዜው ሰብስክራይበር እና ቪው ማግኘት እንደምትችሉ የማሳያችሁ ይሆናል ማለት ነው። ለዚህ ዩቲብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አርጋችሁ ምታችሁ ብታደረጉ እንደዚህ አይነት ቪዲዮ ሲለቀሩሳችኋል። ላሳባስጠቅ ካላችሁ ኮመንት ላይ ጻፉልን። ይህም ቪዲዮ ላይክ ማድረጋችሁን እንዳድረሱ። አሁን ቀጣይ ወደ ጉዳያችን እናልፋለን። መጀመሪያ ላይ የምታደረጉት ነገር ወደ ዩትዩብ ስቱዲዮዋችሁ ትሄዳላችሁ ማለት ነው። ዩትዩብ ስቱዲዮዋችሁ ላይ በአፕሊኬሽን ይሰራል። ያው አፕዴት ማድረግ አለባችሁ። ኖርማኔ በክሮም ገብታችሁ እንደዚህ እንደኔ ማድረግ ትችላላችሁ። ከዛ በኋላ መጀመሪያ ላይ ምን ያህል ሰብስክራይበር እንዳደረገልኝና እንዴት ፊቸሩን እንደምጠቀምም አሳያችኋለሁኝ። የመጀመሪያው እዚህ ጋር አናሊቲክስ ላይ እንመለስ። አናሊቲክስ ላይ ተመልሼ ላሳያችሁ። እዚህ ጋር ኦዲየንስ የሚለው ላይ እንምጣ። ላሳያችሁ ሰብስክራይበር ምን ያህል እንደጨመረ በየትኛው ቪዲዮ እንዴት እንደሆነም አሳያችኋለሁ ማለት ነው። ከዛ ደግሞ እንዴት ፊቸሩን መጠቀም እንዳለባችሁ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንደምታውቁት 309 አካባቢ ሰብስክራይበር ይላል ማለት ነው። ስለዚህ አሁን ይሄ 309 የሚለውን እንዴ ይሄንን በ28 ቀን የሚለውን ወደ 7 ቀን ቀይረው ተመልከቱ። አሁን እዚህ ጋ በደንብ ማየት ትችላላችሁ 206 በቀላሉ አግኝቻለሁ ማለት ነው። ይሄ ደግሞ እዚህ ጋር እንደምትመለከቱት ቲኒ ቻናል ለረጅም ጊዜ ዲአክቲቬት ነበር ማለትም ለረጅም ጊዜ ቪዲዮው ምንም አልተለቀቀበትም፣ ግን በአጭር ጊዜ ውስጥ ይሄ ከመጣ በኋላ አንድ ጓደኛዬ ጋር ኮላብ በማረጋችን ምክንያት ወደ 206 አካባቢ ሰብስክራይበሮችን በ2 በ3 ቀን ውስጥ ማግኘት ችያለሁ ማለት ነው። ይሄ እንግዲህ በጣም የሚገርምና አሜዚንግ የሚባል ኦልሞስት እንደምታው እዚህ ጋር ወደ 663% ነው ያደገው ይላል 206 ሰብስክራይበር በ7 ቀን ውስጥ ብቻ ማግኘት ችያለሁ ማለት ነው። ማለት ነው። ስለዚህ ይሄም ደግሞ የሆነው በጣም ግልጽ ነው ኮላብሬትን በማድረጋችን ነው። ስለዚህ ይህንን ፊውቸር ለመጠቀም የመጀመሪያው ነገር ቪዲዮ የተለቀቀ ሊሆን ይችላል ከዚህ በፊት የለቀቃችሁት ወይም ደግሞ ከዚህ በኋላ የምትለቁት ቪዲዮም ላይ ማድረግ ትችላላችሁ ማለት ነው። እኔ የተለቀቀ ቪዲዮ ላሳያችሁ። እሱን ለማድረግ በጣም በጣም በጣም ሲምፕል ነው። ይሄው እዚህ ጋር እንደምታውቁ ኮላቦሬተር ሲላል ኮላቦሬተር የሚል ታብ አዲስ ተጨምሯል ማለት ነው። እዚህ ጋር እንደምታውቁ እዚህ ማሚሻ ላይ ሀበሻ የሚባል ጋ ነው እኔ አሁን ኮላቢ ያደርኩት። እዚህ ጋር እንደምታውቁት ኮመንት፣ ቪው ምን ያህል እንደሆነ እያንዳንዱ ነገር መቆጣጠር ትችላላችሁ። መቼ እንደተለቀቀ ምናምን ነገር ማለት ነው እና እያንዳንዱ ነገር ታዩታላችሁ እዚህ ጋ ማለት ነው። እንደዚሁም ማናጅም ማድረግ ትችላላችሁ። ለምሳሌ አሁን ከዚህ መውጣትም ከፈለግኩኝ እንደምታዩት ዊዝድሮ የምትላለች እሱን አሳያችኋለሁ ማለት ነው። ስለዚህ አሁን መጀመሪያ ላይ የምናደርገው ቪዲዮችንን እንከፍታለን። የመጀመሪያ ስራችን እሱ ነው የሚሆነው። ደስ ያለንን እኛ ለምሳሌ ኮላብ ልናደርግ ያሰብነው ይሄኛው ቪዲዮ ነው እንበል። ይሄኛውን ቪዲዮ አሁን ለምሳሌ ወይም ይሄኛውን ቪዲዮ እንክፈተው ጀስት ዲቴል የሚለው ውስጥ ትገባለን። እንደዚህ ሲመጣለን የምናደርገው ነገር ምንድን ነው? ዝቅ እንላለን ወደታች ዝቅ ዝቅ ስንል እዚህ ጋር እናገኘዋለን። ማንን አዲሱን ፊውቸር እናገኛለን ማለት ብዙ ፊውቸሮች አሉት እዚህ ጋር እንደምታወት ፔድ ፕሮሞሽን ምናምን የሚላለ እዚህ ጋር ዝቅ ስትሉ ቪዲዮ ዲቴል ላይ ማለት ነው። ኮላቦሬሽን የሚላል ኮላቦሬሽን የሚለው ላይ ምን ይላል? እዚህ ጋር እንደምታወት ግሮ ዩር ኦዲንስ ባይ ኮላቦሬቲንግ ዊዝ አዘር ክሪተርስ ኤክስፓንድ ዩር ቪዲዮስ ሪች ቱ ዜር ኦዲንስስ ነው የሚለው። ስለዚህ ጋር ኢንቫይት ኮላቦሬተር የሚላል እሱን አንድ ክሊክ ታደርጉታላችሁ ማለት ነው ክሊክ ስታደረጉት፣ ሶስት አይነት ኮላብሬቲንግ ሲስተሞች አሉ። ያ ማለት የመጀመሪያው ዩ አር ኢን ኮንትሮል ማለት ኦንሊ ዩ ካን ሜክ ቼንጅ ዘ ቪዲዮ፣ በቃ እናንተ ብቻ ናችሁ ማለት ነው እዚጋ ቪዲዮ ምናምን የምቀይሩት። ሁለተኛው ነገር ደግሞ ኤክስፓንድድ ማለት ያ ማለት ምን ምንድ ነው? ኮላብሬተሩ ኦዲየንሳችሁ ምናምን ነገር ሀልፕ ያደርጋል ነው የሚለው። ሌላኛው ደግሞ ፉል ኦርነርሺፕ ለምሳሌ፣ ሪቪውኑ ማየት ይችላል፣ ምን ያህል ገንዘብ እንደሰራችሁ፣ ቪውን ወሽታ የሙን ምናምን ፍሮም ዘ ቪዲዮ፣ ያቺ ቪዲዮ ብቻ ማለት ነው። ስለዚህ የመጀመሪያ ስራችን ኮላብሬተሮቻችን ማን ነው? ለምሳሌ እኔ አሁን ሌላ ሁለተኛ ቻናል አለኝ እንበል። ሁለተኛ ቻናል ካለኝ ምንድን ነው የማደርገው? ሰርች ነው ማረገው። ዚዛ ኦንላይን የሚባል አዲስ ቻናል አለኝ። ሶስቱን ሰርች አደርጋለሁ ማለት ነው። እንደምታውቁ ሰርች ሳደርገው ቀጥታ ነው የሚመጣው። በጣም ብዙ ቻናሎች ናቸው የሚወጡላችሁ። ሶ ዚዛ ኦንላይን ነው ምን የሚፈልገው። አሁን ዚዛ ኦንላይን ይሄው እዚህ ጋር ይችን አንዴ ክሊክ አደርጋለሁ ይህን ክሊክ ሳረገው እንደዚህ ይመጣልኛል። ይህን ክሊክ ሳረገው ልክ እንደዚህ ይመጣ እንደምታውቁት አንድ ሺ ምናምን ምናለው የኛው ሁለተኛ ቻናሌ፣ በዚህ አጋጣሚ ሰብስክራይብ ማድረግ ትችላላችሁ። ዩ ከናብሪቲ ካን ቢ ቪው ቪዲዮ ስቴለ አሁን እዚህ ጋር አለ አናሊቲክስ ቪው የሚላለ እችን አንዴ ኦን ማድረግ ትችላላችሁ፣ ከፈለጋችሁ ኦፍ ማድረግ ትችላላችሁ። ከዛ በኋላ ምን ይሰጣችኋል? እዚህ ጋር ክሬት ሊንክ የሚላል ይሄ ደግሞ ካንስላለን። ሰው እዚህ ጋር መታችሁ እናንተ ክሬት ሊንክ የሚለውን ክሊክ ታደርጋላችሁ ማለት ነው። የዛ ሰዓት እዚህ ጋር እንደምታዩት ዩኒክ የሆነች ሊንክ ይሰጣችኋል። ይሄን ሊንክ ለማን ነው የምትልኩት? ለኮላብሬተራችሁ ወይ ለዩቲበሩ ሊሆን ይችላል፣ ወይ ለራሳችሁ ቻናል ሊሆን ይችላል። በዛ በኩል ሄዶ ይሄኛውን በዛ ለሳይን ባደረገው ኢሜል ገብቶ ይሄኛው ሊንክ ትልኩለታላችሁ። ይሄን ሊንክ ሲነካ አክሴፕት የሚል ይመጣላችኋል። እንዴት ኖራ ያሳያችኋል። ስለዚህ እኛን መጀመሪያ ምን እናደርጋለን? ኮፒ እናደርጋታለን ማለት ነው ይሄን ኮፒ ካደረግን በኋላ ለዛ ዩዘር ነው የምንሰጠው። ስለዚህ አሁንኛ ምንድን ነው የምናደርገው ይሄን እንደዚህ ክሊክ እናደርጋለን። እዚህ ጋር ምን ይላል ፔንዲንግ አክሰፕታንስ ይላል። አዲስ ልክ አክሰፕት ሲያደርግ ደግሞ እንዴት አክሰፕት እንደሚያደርግ አሳያችኋለው ማለት ነው። ሶ ሊንኩን እንዳለ እዛ ኢሜላችሁ ላይ ቀጥታ ስትገቡ እንደዚህ ይመጣላችኋል ማለት ነው። እዚህ ጋር እንደምታዩት ዩ አር ኢንቫይትድ ቱ ኮላብ ይላችኋል። ሶ እዚህ ጋር እንደምታዩት ቻናሉን ማየት ትችላላችሁ የዩቲዩበሩን ማለት ነው ያ ለዛ እነሱ ጋር ስማምታችሁ ማለት ነው፣ ትልኩለታላችሁ። ከዛ እዚጋ እንደምታው ዲክላይን እና አክሴፕት የሚል ይመጣለታል፣ ለዛ ለተላከለት ዩቲዩበር። ለጓደኛችሁ ሊሆን ይችላል፣ ለሌሎች ለራሳችሁ ቻናል ሊሆን ይችላል፣ ለሁለተኛ ለሶስተኛ ቻናሎቹ እስከ አምስት ቻናል ድረስ ይቻላል ማለት ነው። በጣም ነው የወደድኩት። ከዛ በኋላ አክሴፕት ትሉታላችሁ። እንደዚህ እንደምታወት አክሴፕት አድርገናል ማለት ነው። አክሴፕት ካረጋችሁ በኋላ ልክ እንደዚህ ነው ይመጣላችሁ። እዚጋ እንደምትመለከቱት ያለው ነገር ምናምን ነገር እዚሁ ላይ ማየት ትችላላችሁ። እንደዚሁም ደግሞ እንዳልኳችሁ ለምሳሌ ዩቲዩበር ብትሆን ወይም ደግሞ ከሌላኛው አካውንታችሁ ላይ ሪሙቭ ለማድረግ ብትፈልጉ በቀላሉ እዚህ ጋር መታችሁ ዊዝድሮ የሚለውን ትነካላችሁ ማለት ነው። ከዛ እዚህኛውም ላይ ብንመለስ እዚ ጋ እንደምታወት አክቲቭ ኮላቦሬተር ይላል ማለት ነው። ከዛ እዚህ ጋር ከፈለጋችሁ እናንተ ማስወጣት ስፈልጉ ደግሞ ሪሙቭ የሚለው መንካት ትችላላችሁ። ማናጅ የሚለው ነክታችሁ ደግሞ እዚህ ጋር ይሄኛውን ማብራክ ከፈለጋችሁ ለምሳሌ ሴፍ ማለት ትችላላችሁ። ይሄን ሴፍ አላችሁት ማለት በአጭር ቋንቋ ምንድነው እዚህ ጋር ይመጣላችኋል ይሄኛው ይቀየራል ማለት ነው። አሁን እዚህ ጋር አንዳንድ ነገሮችን ማየት ይችላል ማለት ነው። ለምሳሌ አናላይቲክሱን ምናምን ኮመንቶቹን ምናምን ነገር ማየት ይችላል። እሺ ለኛ ምንድን ነው የሚጠቅመን? ካልን ደግሞ ላሳያችሁ። ለምሳሌ ቀጥታ ዩቲብ ላይ እንገባለን። ዩቲብ ላይ ገብቼ ላሳያችሁ። አሁን ዩቲብን ንክፈትና ከዛ ልክ እዚህ ጋር እንደምትመለከቱት አንድ ሰው መጥቶ ዩቲብ ቪዲዮውን ሲከፍተው ልክ እንደዚህ አይነት በተን ይመጣለታል። እዚህ ጋር እንደምታዩት ሁለት ቻናሎች አሉ። እስከ አምስት ቻናል ይቻላል ብያቸዋለሁ። ልክ ክሊክ ሲያደርገው እንደዚህ ነው ይመጣለት ያ ማለት ሁለቱንም ሰብስክራይብ ማድረግ ይችላል ለምሳሌ ይሄኛውን አንሰብስክራይብ እናደርገው ኤግዛምፕል ነው ማሳያችሁ እንዴት አድርጎ ሰብስክራይብ ያደርጋችሁ እንደሚችል ይሄኛውን አንሰብስክራይብ እናደርገው ይሄኛውንም አንሰብስክራይበር እናደርገው አሁን ሁለቱም አንሰብስክራይበር የሆኑ ቻናሎች ናቸው ሳን መቶ አሁን ይሄንን ቀጥታ ሰብስክራይበር ለመንካት ሲሞክር ለምሳሌ እንደ ሰብስክራይብ ክሊክ ሲያደርጋችሁ እንደዚህ ነው ይመጣለት ከዛ በኋላስ ሁለቱንም ግዴታ ሰብስክራይበር ማድረግ አለበት ማለት ነው በቀላሉ እንደዚህ አድርጋችሁ ሰብስክራይባችሁን ማሳደግ ትችላላችሁ ሌላው ደግሞ እዚሁ ላይ ይሄ ቻናል አሁን ዚያው ላይም ላይ ብትሄዱ ደግሞ እንደዚሁ ሆም ፔጅ ላይ ይመጣል ማለት ነው። እሱንም ላሳያችሁ ላይ ደግሞ አንድ ሰው ቢሄድና እዚህ ጋር እንደምታዩት ሆም ላይ አለ። ሆም ላይ ሲሄድ እዚህ ጋር ፎር ዩ ፔጅ አለ። መጀመሪያ ይሄን ማስተካከል ትችላላችሁ፣ ሊያውቱም ማለት ነው። ከዛ እዚህ ጋር ያው የኔ ቻናል አለ። ከዛ እዚህ ጋር የተለያዩ እንትኖች አሉ። እዚህ ጋር ሲመጣ ኮላቦሬሽንስ ብሎ ደግሞ እዚህ ጋር ያው የኔን ቪዲዮ በቀጥታ ሆም ፔጅ ላይ አለ ማለት። ስለዚህ ሳሟል እዚኛው ቻናል ላይ ማየት ይችላል ቪዲዮውን፣ እዛኛውም ላይ ያየት እዚኛውም ሰብስክራይብ ሲያደርግ እዛኛውም ላይ ሄዳ ማለት ለምሳሌ አሁን የኛው ቀደም እንዳልኳችሁ የሚኖረው በቀጥታ እዚህ ጋር አንደኛውን ሰብስክራይብ ለማድረግ ስትሞክሩ የሁለቱንም ሰብስክሪፕሽን ይኖራል ማለት ነው። በዚሁ አጋጣሚ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ ሁለቱንም ቻናሎች ማለት ነው። ዲዛ አፕ ማግኘት ከፈለጋችሁ እንደዚሁም ሀሳብ፣ አስተያየት ካላችሁ ኮመንት ላይ ጻፉልን። ለቀጣይ አምስት ሰዎች እኔ ጋር ኮላ ማድረግ የምትፈልጉ ከሆነ ከታች ዩዘርኔሜን አስቀምጥላችኋለሁ የቴሌግራም ማለት ነው። ከዛ በኋላ በቀጥታ ዛመታችሁ ብጠይቁኝ አብረን ኮላ ማድረግ እንችላለን። እኔ ፍቃደኛ ነኝ፣ እስከ አምስት ሰው ፍቃድ ሰጥቻለሁ ማለት ነው። ስለዚህ አብረን ኮላ ማድረግ እንችላለን፣ አብረን ማደግ እንችላለን ማለት ነው። ከተመቻችሁ አስተያየት አስተያየት ኮሜንት ጻፉልኝ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ፒስ።